ያስቀመጠው ሞገስ አለ እናት ላይ ያስቀመጠው ደግሞ ፍቅር አለ። አባት ላይ ብዙ ሞገስ አለ። ምንም ሳይናገር በመኖሩ ብቻ ምትኮሪበታል። ምንም ሳይናገር ሲያዝንብሽ ብቻ ለአንቺ ጥሩ አይደለም። እናት ደግሞ አፍቃሪ ነች። ምንም ብታደርጊ፣ ምንም አይነት ጥፋት ብታጠፊ ይቅር ትልሻለች። እና እግዚአብሔር የሆነ ትልቅ ፍቅር እናት ላይ ትልቅ ሞገስ ደግሞ አባት ላይ ያስቀምጧል እና ያ ነገር እኔ በምን አምናለሁ፣ አቤሎ አባት ምንም ይሁን ምንም ዳሚ፣ ሀብታም እብድም፣ ይሁን ጤነኛ፣ በቃ መከበር ልታከብረው ትችላለን፣ ሊያከብረውም ይገባል። ግን አልከበር ያለ አባት አለ

የኢትዮጵያ ብቻ አይደለም። በነገራቸው እዚህም ያለ ነገር ዓለም ላይ እዚህ ህጉ ስለሚያስገድዳቸው ትንሽ ግንኙነት አላቸው። ልጆቻቸውን ላለመርዳት ብሎ የልጆች ብር ይቆረጥብኛል ብለው ምን ይመስለ ስራቸውን ጥለ ከወለድች በኋላ ስልሽ ላይ በእኔ አስተሳሰብ መኖር አይደለም። እግዚአብሔር ምስክሬ ነው፣ አትተኛም። እኔ ምን በቀደም ዕለት ነው ምን አሰብኩኝ፣ ሰዓት ላይ አሁን እንግዲህ ትኩሳት ምናምን ይዞት ነበር። እግዚአብሔር ምስክሬ ነው የምልህ፣ ትናንት እንደዚህ ደራረቤ ከስሩ ልተኛ ፈለግኩ። በነገራችን ላይ በቃ እንትን ሲለው አቅፌ ተኛው ነው እንደዚህ ምክንያቱም በቃ ምንድን ነው የምታደርገው? አሁን እዳሴ ቢሆን መናገር የማይችል ቢያንስ እኮ አዳም አይናገር አይጋገር። በዛሬ ደግሞ በጣም አክቲቭ የሆኑ ልጆች ሲያማቸው ሙሽሽ ብሎ ዝምታቸው ራሱ ይጨንቃል፣ ይከብዳል። የሚያጫወቱ የሚጫወቱ ቤቱን በአንድ እግሩ የሚያቆመው ልጅ የሆነ ሰዓት ላይ ገና ለገና በተልካሻፊ በምክንያት ሙሽሽ ብሎ ዝም ይልሻል። ላይሽ ላይ ልጥፍ ይላል። የዛን ጊዜ ልጥፍ የሚሏት ነገር አለ። ካላወረድሽ የሚለው ልጅ ልጥፍ ከዛ እዛው ደሞ ቃ የጋለ ሲተኛ ሌላ ታሪክ ነው። በቃ ይወተ ነው ምንድነው አሁን ስልሽ፣ አሁን አንቺ ልትመልሽልኝ መስሽው ጥያቄ ወይም ደግሞ እንትን ያንን ሁሉ ነገር አሳልፈሽ ካደጉ በኋላ ያሉ ስሜት ነው። አሁን ላይክ ይሄ ስልሽ እመክሪያለሽ፣ ይሄንን አሳልፈሽ ከኤክስፒሪየንስሽ፣ አሁን ቁጭ ብላችሁ ትጫናቶች እጃችሁ ላይ አሉ። ከነሱ ጋር በጣም እንድነት እንዳባት እንዲህ ናችሁ። ግማሽ ልብ እኮ ወደ ልጆች ነው የሚሄደው። እንቅልፍ ምናምንም አይተኙም አይደለ? ከወለዱ በኋላ እንቅልፍ ምናምን በሰመመን ነው የሚተኙት ይላሉ። ሳትወልድ ብላ ግን ትክክለኛ ተረት ነው። ሳትወልድ ተኛ ይጨመረበታል

መውለድ እኮ ነው ያልኩሽ። ሰላሳ መውለድ ሰላሳ ግን ለምን መሰለሽ እንትን ተበላሽቷል። አሁን ብዙ ጊዜ በጣም ብዙ ችግር አለ። የመውለድ ችግር አለ። ሰላሳ ችግር ግን እንትን እ ይመስለኛል ለሴት ሁላ ከሀያ አምስት አመት በላይ ጭንቅላት ራሱ አድጎ የምንጨርሰው ሁሉ ነገር ሚያልቀው ሴት ልጅ ከሀያ ስድስት በኋላ ብታስብ ተመራጅ ነው ጊዜ

ቆንጆ ጓደኛ ካለሽ ቢቻል ጥሩ ጓደኛ ይዘሽ እዛም ዛም ዝለን አሉበት ፍሬንድሽ ጋር ኢንጆይ አይደል ከቦይ ፍሬንድሽ ጋር ለምሳሌ ለምሳሌ ቫኬሽን መውጣት አብረሽ ማሳለፍ ሁሉን ነገሮችን ሼር ማድረግ ስራሽን ሼር ማረግ ሁሉን ነገሮችን ከሱ ጋራ ማታረጋቸው ነገሮች ፕራት ሁሉንም ሁሉንም ሼር ታረጊያለሽ ገባሽ

የእሱም ጎዶሎ አንቺን ሚበሽ ያንቺን ጎዶሎ እሱ ሚወጡ። በነገራቸው ላይ ግን ወሳኝ ምንድን ነው ግዴታ ኃላፊነታችሁ መወጣት አለባችሁ። መማር ያላችሁትን ነገር ማዳረግ ስራ መት። ሁሉም ሀብታም አይ፣ በነገራችሁ ሀብታም የገንዘብ ሀብታም የሚሆኑ የተወሰነ ሰው ልዝቻለ። ባለሽ ነገር ደስተኛ ሆነሽ ቆንጆ ላይ ምትኖርበትን ነገር ስታምን አድርገሽ መኖር ቤት፣ ቤት ምትሰርበትን ገንዘብ የምታገኝባቸው አይዲያዎች ከሁለት ታ በዛ ላይ ሁሉ ጊዜ ለመዋደድና ደስተኛ ሆኖ ለመፋቀር ሞክሩ። አብዛኛውን ጊዜ ካልኩሌት የተሰራበት ነገር እኮ አይሰምርም። ካልኩሌት የገቡ ሰዎች ካልኩሌት ማለት እንዴት ገንዘብ የሆነ ነገር አይቶ ገንዘብ አይቶ የሆነ ነገር አይቶ ሀብትን አይቶ ወይም ደግሞ የሆነ ነገር ስልሽ ቀምረሽ የምትገቢው ነገር ሪል ነገር አይሆንም፣ አይሰምርም። ብዙ ጊዜ ይበላሻል፣ ብዙ ጊዜ ይበላሻል። ትዳር የሚሰጠው እግዚአብሔር ነው በሚለው ነገር በጣም አምናለሁ። ስልች ከሃይማኖቱ አንግል ምናምን ሳይሆን ፍቅር ብቻ በቂ ነው። ብቻ ነገር፣ ደህንነት፣ ፍቅር ራሱ መቀመጫ፣ ጥሩ ጭንቅላት ፍቅር ብለሽ ኬሻ ላይ ብታስተኙ አይጥምም። እግዚአብሔር ይመስገን አይጥምም። ፍቅር ሆ ትርጉሙ ራሱ የሆነ ሬድ ነገር፣ ላይት ነገር፣ ሰላም፣ በቃ ብርሃን። ወስደሽ ፍቅር ብለሽ ፍቅር፣ እኛ ከተዋደድ እሱ ስሜት ነው ስሜት፣ ስሜት ስሜትማ በቃ መደረግ ያለበት ነገር ፍቅር። ግን ብርሃን ሰላም፣ ጦርነትን አይፈልግ፣ ጭቅጭቅን አይፈልግ፣ ስደድን አይፈልግ። መከባበር አለብሽ። ፍቅር ናራ ተፈጥሮ የሚፈትረው ነገር አለ። ድህነት ሊመጣ ይችላል። በሽታ ሊመጣ ይችላል። አንዳንድ ተፈጥሮ ናት። እሱንም እኮ ከዙሪያሽ ነው ምታዩ አይደል? ጂጂ፣ ከቤተሰቦችሽ ከዙሪያሽ ከአካባቢሽ ነው መሰለኝ የምታዩ ሰዎቻችን ብንጠቅ እ በዙሪያ ካለው ሰው ነገር ነውሳየት ከልጅ ፍቅር ምን እንደሆነ ማሳየት፣ ያየውን ነው ልጅ። አሁን ፍቅር የሚመስለው ሰው አለ ጉቦ ነው

አራት ሰዓት ውስጥ ምታወሪ ከሆነኩ ያው የሆነ ነገር እስኪንደርጋድ እናወራ። በቃ ማውራው ከነሱ ጋር ለነሱ ለመመለስ እንግሊዝኛው ላይ ያለውት ቅዱስ ማራኪ የሚባለው ሰውዬ ሶስት ወር ብለው ሰቶኛል። እንዴት ነው የሚገኘው? ሱ ሰው ቁጭ ጎበዝ ነው በጣም ሰቶኛል። ኮፊ ፍሪ ሰቶኛል። እና ተማሪዋ አሪፍ ነው። ላይፍ ይገባል መሰለኝ። ቆይ ሼራ አረግልሻሉ ሪከርድ እያረግን እኛም ዘና እንናለን

ትምህርት ብለሽ በቃ እራስሽን ሽን አሳምርሽ። ትምህርት ብለሽ ነው እኮ ቆይ ቆይ፣ ትምህርት ትምህርት ልማር ነው ገባና እኮ ቆይ። አሁን እኮ ችግሩ እኮ እሱ ጋር አይደለም። አሁን ጭንቅላትሽ እንደ መሰለሽ የሚሰራው አሁን ትምህርት ቤት ሂጅ። ይህንን ነገር ለመማር ነው ሜዱ ብለሽ ስታስቢና ከነ ፊሎጋ ቁጭ ብለሽ ቤት ውስጥ እያዘ አክሽ

ከለማ ዳምጡ ትስ ለሽላል ለሽላል፣ ከሞባይሉን ከፍትለታል ስለዳምጣ የለም። በቃ ምንም ብታረጊ የለም። ጉድ ናት ብያት፣ ዋት ዩ ሰይድ ትለኛለች። ጉድ ናት ለካ በጀርመንኛ ነው ያልኳት። ጀርመንኛ ምንም አይሰሙም። አሁን በፊት እንደመጡ እኔ ደግሞ ጉድ ናት ትላቸዋል ጎና ማክ ረስቸዋለሁ። አሁን አሁኑ አምስት ቋንቋ ማወቅ ይችላሉ እነሱ። ትንሹ እኔ እኔ ልጅ ጣሊያን እያስተማርኩት እኔ አልችልም ነገር አማርኛ አማርኛ አማርኛ እናስተምረዋለን።

ሲሜክ ሜቢ ወደ አምሳ ሺ ዶላር የማናጀሮቻችን ማናጀር ማናጀር ነበር። አረብኛ ስለምትችል ጥሩ እንኳን ጭንቅላት አረብኛ እ ኢንተርናሽናል ቋንቋ ጠባ እዛ ወስዶ ብታይ ማናጀር አድርገዋት ራን የሚያደርገው ዱባይ ነው። ካምፓኒ ራን የሚያደርገው ማለት ነው። ግን ሁሉም ሀገር ነው። የሆነ ሽቶ ስራ ጀምር ያልነበረ ማቴአንቻችን እንዴት ይ አረብኛ ከየታምጡቸው ሳ ሺ ሮ ሜክ ነው የምታደርገው እግዚአብሔር

ለማንቸስተር የሚጫወት ከሆነ ቪክቶሪያ ሴክሬት ምናምን ድንግል እትል ከሆነ ዛሬ እያየዋት ነበረ። ይሚእያለችዋ ሴክሬት ስትያት ቀይሬ ልብስሽን እትያት አለች። እኔ ግን እሱ ሞዴልም ምንም አይመስለኝም። በፊልም ነው አረብኛ የለመድኩት። ድሮ እኮ ሲኔን ላይ እኮ ነበረ አረብኛ ትቆታል። የአረብ ቻናሎች ነበሩ። ያ ድሮ ኢትዮጵያ ያለው ላይፍ ላይ ማውራት ነው። የሆነ እኮ እንትን ነበር ትዝ ይልሻለሁ። ሰሞኑን ባለፈው ክረምት ላይ ቲክቶክ ይዘጋ ሲባል የሆነ እንትና እሱ ላይ ያለው ብሬት ነው የተደረሰ። የሆነ የአረብ ቲክቶክ አልወጣም ነበረ የሆነ ነገር። የማን የኛ ሀገሮች ወይ ሴሌላ ረ የሆነ ቲክቶክ ይዘጋ ሲባል አንድ አፕ ተፈጥሮ ነበረ። አዎ የቻይና ነው እሱ። ወደ ስምንት መቶ ዶላር ሰርቼ ነበርኩ ከአረቦች ጋር እያወራ እያልኩ